የተወዳጁ ድምፃዊ ማዲንጎ አፈወርቅ ልጅ ዲቦራ ማዲንጎ አፈወርቅ ልትሞሸር ነው። እድለኛው ሙሽራ አስማን ነው። ሶሲ አገርማይ በተወዳጁ ድምፃዊና ጋዜጠኛ ዮሴፍ ገብሬ ወይም ጆሲ ኢንዛውስ ላይ ያነሳችው የልጅ አሳዳጊነት ክርክር አሁንም እንደቀጠለ ነው። ልጄን ለማስመለስ ለጠበቃ የምከፍለው ገንዘብ የለኝም፣ ኩላሊቴን ይሸጣለው፣ ገዢ ፈልጉልኝ ስትል ነው የተደመጠችው። ይህን እስከ ማለት ያደረሳት ድብቅ እውነት ምንድን ነው? ጆሲስ ምን ያክል ቢጨክንባት ነው ገላዋን ቆርጣ እስከ መሸጥ የወሰነችው? ጥቂት ደቂቃዎችን አብራችሁን ከዘለቃችሁ ለሁሉም ጥያቄ መልስ ታገኛላችሁ። እጅግ ተወዳጅ የሆነው በመላው የሙዚቃ አፍቃሪ ያለብ ውስጥ መንገስ የቻለው ድምፃዊ ማዲንጎ አፈወርቅ በድንገተኛ ህልፈቱ ሁላችንም የሚያዘንበት የደነገጥንበት አሳዛኝ ክስተት እንደነበር አንዘነጋውም። ለቤተሰቦቹም ለአድናቂዎቹም መሪር ሐዘን ነበር። ታዲያ ዛሬ ማዲንጎን ያነሳንበት ምክንያት ስለ ድንቅ የሙዚቃ ህይወቱ ልናነሳ ሳይሆን ምነው ማዲንጎ ተነስቶ ባየ የሚያስብል የማዲንጎ የሁል ጊዜ ምኞቱ የሆነው የብቸኛ ልጁ ለወግ ለማድረግ ደርሳ ልትሞሸር መሆኑን ልንነገራችሁ ነው። ማዲንጎ በሕይወት እያለ ይመኘው የነበረው ነገር ቢኖር ልጁ አድጋ ተምራ ተመርቃ ለወግ ለማድረግ እንድትደርስለትም ነበር። እሱ ቢያልፍም ምኞቱ ተሳክቶ ከሁለት ዓመት በፊት እናቷ ሮዛ ይግዛውና የማዲንጎ የቅርብ ወዳጅ ወንድም የሆነው ድምፃዊ ብራኑ ተዘራ በተገኙበት በዱባይ እንደተመረቀች እናስታውሳለን። ስለ ምርቃት ፕሮግራሙ ትንሽ ለማስታወስ ያክል ዲቦራ በከፍተኛ ማዕረግ ነው የተመረቀችው። ታዲያ በምርቃቷ ዕለት በመልካም ሰውነቱ በቅርብ ወዳጆቹ የሚነሳው የማድንጎ የቅርብ ወዳጅ የሆነው ብራኑ ተዘራ ከሀገር ወጦ ባህር ተሻግሮ ልክ እንደ አባቷ በመሆን በማድንጎ ቦታ ላይ ቆሞ አስመርቋት እንደነበርም እናስታውሳለን። በዚህም በርካቶች ብራኑን ሲያሞግሱትም ነበር። በዛን ወቅትም እናቷ ሮዛ ይግዛው ለብራኑ ተዘራም የምስጋና መልእክቷን አስቀምጣም እንደነበር እናስታውሳለን። ዲቦራ ማዲንጎ ዛሬ ተመርቃለች። ማዲዬ አንተ ከጎና ባትኖርም የልብ ጓደኛ ዱባይ ድረስ መጥቶ አጠገቧ ቁሟል። እንዳታለቅስ አቅፏታል። እንዳትከፋ አባቷ ለእሷ ያለውን ፍቅር፣ በእሷ ላይ ያለውን መተማመን ነግሯታል። ስቃለች። እንዳንተ እጇን ይዟታል። ለእሷ ያለህን ጥሩ ምኞት ሁሉ ነግሯታል። ማዲ አንተ ባትኖርም ጓደኛ ነበረ እንዳንተ ሆኖ እዚህ አጠገቧ ቁም ነበር። ብርሽ አንተ ከምር የእውነት የልብ ወዳጅ፣ የእውነት ወንድም ነህ። አባቷ ቢኖር የሚሆነውን ሁሉ ሁነህላታል። ዛሬ ደግሞ ሀገር አቋርጠህ ባህር ተሻግረህ በአባቷ ሀገር ቁመሃል። ጓደኛህን አክብረ ስላደረክልን ነገር በሙሉ አመሰግናለሁ እንደዚህም አይነት በጎነት አለ እንዴ እንድልን ያደረከኝ ስትል ያላትን ምስጋና ገልጻ እንደነበር እናስታውሳለን። ታዲያ ዛሬ ሌላ እጥፍ ድርብ የሆነ ደስታ ወደ ቤታቸው እየመጣ መሆኑ ተሰምቷል። ልጃቸው ዲቦራ ማዲንጎ አፈወርቅ ብራይድ እያከበረች ነው። ቆንጆ የሰርግ ቀሚስ ለብሳ ጣቷ ላይ ቀለበት አድርጋ በሶሻል ሚዲያ ላይ ፎቶዎችን አጋርታለች። ይህ ደግሞ እጅግ በጣም የሚያስደስት ሁሉንም በማዲንጎ ሀዘን የተጎዳውን ልብ የሚያጽናና ደስ የሚልም ዜና ነው። ምነው ማዲ ኑሮ ይህችን ቀን በተመለከተ ቢያስብልም። አድናቂዎቹን ያስደስታል ብለን ስላሰብን አጋራናችሁ። ማዲንጎ በሙዚቃ ስራዎቹ ኢትዮጵያንና ሕዝቧን ያለስስት በጥሩ አቅም ያገለገለ የጥበብ ሰው ነው። በቅርቡም በጣም ቆንጆ የሆነ የሙዚቃ አልበም ወደ አድማጭ እንደሚደርስም ይጠበቃል። የማዲንጎ ቤተሰቦች ደስታ የሁላችንም ደስታ ነውና እኛም ለተወዳጁ ድምፃዊ ማዲንጎ አፈወርቅ ልጅ ለዲቦራ ማዲንጎ አፈወርቅ እንኳን ደሳለሽ ጠሪ ዘመንሽም የተባረከ ይሆን እንላለን። ወደ ሁለተኛ መረጃችን ስናልፍ ደግሞ የድምፃዊና ጋዜጠኛ ዮሴፍ ገብሬ ወይም ጆሲ እንዛውስ እና የልጁ እናት ሶሲ ግርማ ያረፋይኔ የልጅ አሳዳ ተደጋጊነት ክርክር አሁንም እንደቀጠለ ነው ሶሲ ልጄን ለማስመለስ ለጠበቃ የምከፍለው ገንዘብ የለኝም እናም ኩላሊቴን እሸጣለሁ ገዢ ፈልጉልኝ ብላም ነበር ከቀናት በፊት የልጁ እናት ሶሲ ሰባት አመት ሙሉ ለፍቼ ያሳደግኩትን ወንድ ልጄን ነጠቀኝ ፍርድ ቤትም ለሱ ወሰነለት ስትል ነው ጉዳዩን ወደ ፍርድ ቤት ያመጣችው ጆሲና ሶሲ አብሮ በነበሩበት ወቅት ወንድ ልጅ ወልደዋል ከወለዱ በኋላም ታዲያ አብሮ አልቆዩም ሶሲም እስካሁን የተፈጠረውን ጉዳይ ስታብራራ እንዲህ ትላለች ጉዳዩ የጀመረውና ልጁን ማሳደግ እንደሚፈልግ ያወቅኩት ገና የአምስት ወር እርጉዝ እያለሁ ነው። ልናወራ ሞከርን፣ ነገር ግን በመሃል ላይ ጠፋብኝ ትላለች። እርግዝናው የተፈጠረው ፈልገው እንደሆነና ፍቅረኛሞችም እንደነበሩ የሚዋደዱ ጥንዶችም እንደነበሩ ትናገራለች። እርግዝናው መፈጠሩን ጆሲ ሲያውቅ ደስተኛ እንደነበር ነው ሶሲ የተናገረችው። እስከ አምስት ወር ድረስ ሲንከባከበኝ ነበረ። ነገር ግን ከአምስት ወር በኋላ ድንገት ጠፋብኝ። ስራ በዝቶበት ይሆናል ብዬ ነበር ያሰብኩት። በጓደኞቹ አማካኝነት አገኘሁት። ልጁ ከተወለደ በኋላ ወስዶ ማሳደግ እንደሚፈልግ ነገረኝ። እኔም ጊዜው ሲደርስ እናወራለን ብየው ተመለስኩኝ ትላለች። ከዛም ሲወለድ አሳወቅኩት። ነገር ግን እሱም ይሁን ሌላ የእሱ የቅርብ ሰው ሊጠይቀኝ አልመጣም። ከወለድኩም በኋላ ለማሳደግም እኔንም ለመደጎም እየሸሸኝ እንደሆነና ልጁን ለማሳደግ እኔንም ለማገዝ ፍላጎት እንደሌለው እየራቀ እንደሆነ ሲገባኝ ዴኔ እንድናደርግና ልጅ መሆኑን አረጋግጠህ የአባትነት ኃላፊነትን ውሰድ አልኩት። ከዛም ሰባት ወር ሲሞላው ልጄ ዴኔ ተደርጎ አባትነቱን አረጋገጠ። ሶሲም ከዛ በኋላ ኃላፊነት ተሰምቶት ልጁን ያሳድጋል ብዬ አስቤ ነገር ግን አልሆነም። እኔም ነገሩን ወደ ጠበቃ ወሰድኩት። ሲደወልለትም ደንግጦ መጣ። ነገሩን በሽማግሌ ነፍተዋለኝ፣ 14000 ብር ተቆራጭ ሊያደርግልኝም ተስማማን። ነገር ግን ትንሽ ቆይቶ እንደከበደውና 10000 እንዲሆንለት ጠየቀኝ። እሻ አልኩት ትላለች ሶሲ። በዚህ ሁሉ መሀል ግን ጆሲ ልጁን እየመጣ እንደማይጠይቅ እንደማያየው፣ ከገንዘብ ውጪ የአባትነት ፍቅር እንደማይሰጥም ትናገራለች። ከአንድ ዓመት አራት ወሩ ላይ ይዘሽውና ያለኝ፣ ከዛም በጣም ደስ ብሎኝ ነበር ትላለች። ምክንያቱም ምናልባት ሲያየው የአባትነት ስሜት ይሰማ ይሆናል ብዬ ተስፋ አድርጌ ነበር። ነገር ግን ከዛ በኋላም እንደገና ጠፋ። በሶስት አመቱ መጣ። ልጄ ስለማያውቀው ሸሸው። ከዛም ለምን ልጄ እንዲጠላኝ ያደረግሻለኝ? እኔም ሕፃን ልጅ እኮ ነው ካልተንከባከብከው ሊቀርብህ አይችልም አልኩት። ከአምስት ዓመቱ በኋላም በጣም ተቀራረቡ። በየሳምንቱ እየመጣም መውሰድ ጀመረ ልጄን ወስጄ የማሳደግ እፈልጋለሁ አለኝ። እኔም ነገሮቹን በበላት መጨረስ ስለፈለግኩኝ የሚቀጥለውን አመት ከአንተ ጋር ይማር አልኩት። እናም ከእሱ ጋር ሆኖ ተማረ። ነገር ግን በመሀል ልጄ በጣም ተጎዳ፣ ሰውነቱ ቀነሰ፣ የባህሪ ለውጥም አየሁበት። ለአንድ ጓደኛውም ነገርኩት። ጤነኛ ጭንቅላት ካልያዘ ውድ ትምህርት ቤት መማሩ ምን ያደርግልኛል? አልኩት ይስተካከላል ተባልኩኝ እናም ትምህርት ሊዘጋ አንድ ወር ሲቀረው ወደ እኔ መጣ ድጋሚ ወደ አባቱ ቤት መመለስ እንደማይፈልግ እያለቀሰ ነገረኝ ትላለች እኔና ጆሲ ልጃችን ሰባት ዓመት እስኪሞላው ድረስ የተገናኘነው ሶስት ጊዜ ብቻ ነው። ተቀምጠንም አውርተን አናውቅም። ሰው ነው የሚልከው። በዚህ ሁኔታም ልጄን እያለቀሰ ሲለመነኝ የቀረው አንድ ወር እዚሁ ሆኖ ይማር፣ ሹፌር ስላለው ከትምህርት ቤት ያመላልሰው አልኩኝ። ነገር ግን አይሆንም ብሎ ወደ ሕግ ወስዶ ልጄን ወሰደብኝ ስትል ነው ከወራት በፊት ያጋራችው። ከሁለት ቀን በፊት ታዲያም በፌስቡክ ገጿ ላይ አዎ እስከ ሞት ዋጋ ከፍላለሁ ብያለሁ አይደል? በጣም ጎበዝ ሰርቼ ልጆቼን የማሳድግናት ነኝ። አሁን ይሄ ጉዳይ ላይ ሰላሜ ነስቶኝ ስራዬን መስራት አልቻልኩም። ወዳጆቼ ምንም እንዳትሉኝ የምላችሁን ብቻ አድርጉልኝ። ኩላሊት በ250 ሺህ ብር ለጥብቅና የሚከፈል ነው። የሚገዛኝ ሰው እፈልጋለሁ። የት እንደሚሸጥ ጠቁሙኝ። በዙሪያችሁ የሚያስፈልገው የሰማችሁ ካለ ፕሊስ። አስቸኳይ ነው፣ ቀጠሮ ይደርሶብኛል። በማርያም ምንም ምክርም ምንም እንዳትሉኝ፣ አስቤበት ነው። አንዱ ይበቃኛል። እቺ ለልጄ ከከፈልኩት ጥቂት ነች። እርዳታም አልፈልግም። የሚገዛ ሰው ብቻ ሼር አድርጉልኝ ስትል የለጠፈችው ወዲያው ደግሞ በሶሻል ሚዲያ ላይ ግንዛቤ ማስጨበጫ በሕግ ዙሪያ ላይ በመስጠት የምትታወቀው ጠበቃና የሕግ አማካሪ ሰብለ አሰፋ እኔ እህትሽ እያለሁ በፍጹም እንዳታስቢ ብላ በሚጣፍጥ አንደበቷ አጽናኝ ቃላቶች ጉዳዩን እስከ መጨረሻ በነጻ ልታግዘኝ ቃል ገብታልኛለች ስትልም አሰፈረች። ኩላሊቴን ልሸጥን ያልኩት ቢጨንቀኝ ነው፣ በነጻ ጠበቆች ቢያግዙኝም የተከፈለው ከሆነ እስከ መጨረሻው ተከራክሮ ልጄን ሊያስመልስልኝ ይችላል ብዬ ነው ስትል የተናገረችው። ጆሲም ታዲያ እስከዛሬ ዝምታውን አልሰበረም። ወጥቶ በሱ በኩል ያለውን እውነታ ቢያስረዳ ጥሩ ነበር። ምክንያቱም ጆሲን የምናውቀው ካለቀሱት ጋር አብሮ አልቅሶ የተቸገሩትን ሲረዳ ነውና የምናውቀው የእሱን እውነት ደግሞ ይፋ ቢያደርግ እንላለን። የዛሬን እዚህ ጋር ጨረስን። አብራችሁን ስለቆያችሁ እናመሰግናለን።